ጤና ይስጥልኝ እንደምናደራችሁ እንደምናላችሁ እንደምንሰንበታችሁ። እዚህ ነው ያለሁበት ሀገር ዩኬ። አሁን ጠዋት ነው። ሁለት ጊዜ ተደጋጋሚ ጥያቄ ቀርቦልኝ ነበር። ስለ ባህራይል ብዙ ጊዜ ስለምትጽፍ አንድ በየወሩ መጽሐፍ የሚያሳትም ሰው አለማየሁ ማሙም ይባላልና የምታውቀው ነገር ካለ የሚል ጥያቄ ቀርቦልኛል። አለማየው ማሞ ባህር ኃይል ውስጥ የተቀጠረው በሰባ አምስት ለግሩፕ ነው ወይም ደግሞ ቢ ግሩፕ በአስራ ዘጠኝ ሰባ አምስት ሁለት ኢንቴክ ነው የባህር ኃይሉ የቀጠረው። ኤ እና ቢ እና ኤ ሲቀጠሩ እኔ በልሲማን ነበር፣ አስመራ ብራንች ኮርስ ላይ ነበር ናስታውሳለሁ። አለማየው ማሞ ለማስታውሰው ኤፌሴስስ ስኳድሮን እያለሁ ፍሎቲንግ ጄት ያለ ጎን ለጎን ነ ፍሪጌት ሲክስቲን ሲክስቲን ላይ ነበረ እና የባህር ኃይሉ ከተበተነ በኋላ በአንድ ወቅት ላይ እንግዲህ ዌብሳይት መስርቻለሁ። ያ ዌብሳይት አሁንም አለ ፍሬሶናይ ዶት ኮም የሚባል ብዙ ጽሁፎችን አቀርብበት ነበረ እና በአንድ ወቅት ከአሜሪካን ስልክ ደወለልኝ፣ በፌስቡክ እና ያንተ ጽሁፍን ከዚህ ላይ አንዱ ብወስደው አለ። ለምንድን ነው ስለው መጽሐፍ ላሳትም ስለሆነ፣ ምን ችግር አለው? ግን አንተ እኮ ወያኔ ልህ፣ ወያኔ ደግሞ እንዴት ስለ ኢትዮጵያ ባህላዊ ሊጽፍ ይችላል? በዚህ ተለያየን። ሆኖም ግን አስቀምጦታል ማለት ያው ዘርፎኛል፣ ከዛ ጽሁፎችን ማለት ነው። ከዛ ምንድን ያደረኩት ሰዎች ሲነግሩኝ ሙሉ ጽሁፎችን አጥፍቼ አሁን ቪዲዮ ብቻና ፎቶግራፎችን ያስቀረሩት ዌብሳይቱ ላይ ማለት ነው። ፍሬሰናይ ዶት ኮም የባህር ነው አስመልክቶ ነው። ሌላ ነገር የለው። እና ወገኖች አርማዩ ማሞ አለ። አንደኛው ሲጠይቀኝ በየወሩ ጋዝጋዝ የሚል መጽሐፍ ያሳትማል። የምታውቀው ነገር ካለ ልጅ፣ እኔ አንዱንም አንብቤው አላውቅም። ማዕበል የሚባል መጽሐፍም ነበርና የመጀመሪያው አንድ ኮማንደር ጠየቁኝ ማን ነው አሉኝ። አይ እንደዚህ እንደዚህ ነው ብዬ መልስ ሰጥቻችኋለሁ። አርማየሁ ማሞ ግድግድ ቅሌት ያለው ከንትና ይሄ ማንስሞ ተስፋዬ ግብረአብ የቡርቃ ዝምታን ጻፈው። ከእርሱ ጋር አብረው በወያኔ ዘመን በ27 ዓመት ማለት ነው። እፎይታ የሚባል የወያኔ ልሳን ነበር። እዛ ላይ ይሰራ የነበረ ወያኔ ነው። ባህር ኃይል አባል የነበረ ማንም የሚያናግረው አልነበረም። አዲስ አበባ በነበር ዘመን በአንድ ወቅት እኔ እንደውም አይችዋል እፎይታ መጽሔት የሚታተመ ወደ ራስ መኮንን ድልድይ አካባቢ እዛ ነበረ እንትናቸው እና ተስፋ ገብኣብ እንም ተስፋ ገበር እባብ አሁን ያለውን የኦሮሞ ማሕበረሰብ ብጥብጥ አድርጎ ዘረኛ ያደረገው የሻብያ ወኪል ነው። ገብረ ገብረአብ ሓይለኛ ስለ ጽሁፍ ችሎታ ያለው ስለ ተስፋ ገብረአብ ኣብ የሚያውቅ አንድ የባህራዊ ኣባላ ኣሎ አብሮ የተባረ ከተማ ባጫ ኣል እዚ ዩኬን ያሉ እና ከተማ ሲነግረኝ ቁንፅር የሚባል ስም ስብ አሉ። አለዛ ደብረ ዘይት ውስጥ ተስፋዬ ገብረአብ በኢትዮጵያ ሀገራችን ላይ ከባድ የሆነ የዘረኝነት መንፈስ የሌለ ነገር በኦሮሞ ማህበረሰብ ላይ ምን አይነት የሜንታል ፕሮብለም በሉት። ይሄ አሁን በቡርቃ ዝምታ የአኖሊ ሀውልት አኖሊ ላይ ጡት ተቆረጠ ምናምን ብሎ የጻፈው ማለት ነው። አለማየው ማሞ የእሱ ጋሻ ጃግሬ የነበረ ነው። ይሄን እንደው ልነግራችሁ የምፈልገው እና ከዘነበላ ጋር ደግሞ ተቃራኒ ናቸው። ሁለቱም ግን አንድ ናቸው። ዘነበላም እንደምታውቁት ነው የወያኔ ጋሻ ጃግሬ ነው። እሱም በሰባ አምስት ለቦክስ የተቀጠረ ነው ከስምንተኛ ክፍል በፊት። እንግዲህ ስለ ዘነበላ ብዙ ብያለሁ። ነገር ግን በድጋሚ የሆነ ሚዲያ ላይ ተጠርቶ የሚቀባጥር ከሆነ ከማጋለጥ ወደኋላ አለንም ጎበዝ። የባህር ኃይሉን ያረከሱ ሰዎች ዝም ማለት አይገባንም። እኔ በፌስቡክ አካውንቴ በባህር ኃይላችን ውስጥ ክብር የሚገባቸው የተከበሩ ሰዎችን እነማን ነማን ለሀገራችን ትሩፋት እንደዋሉ በጣም የሚከበሩ መኮንኖችን የበታች ሹማምንትን ጽፌያለሁ። እንደነዚህ አይነት ወራዳዎች ደግሞ የባህር ኃይሉን ስም ማንሳትም አይገባቸው። እውነቴ ዘብላችሁ ለምንድን ነው? አሁን ሁላችንም በተበታተነ ቦታ ነው ያለነው። በበኩሌ ግን የተቀረችውን ዕድሜን የባህር ኃይል ትሩፋት ለሰላሳ አምስት ሰላሳ ስድስት ዓመታት ኢትዮጵያ በቀይ ባህራችን በኩል ተደፍራ አታውቅም። ከነበሩት የጦር ክፍሎች እስቲ የባህር ኃይል የተሸነፈ ወይም ደግሞ ግዳጁን አልተወጣም የሚል ካለ ሊጠይቀን ይገባል። የምድር ጦሩ ሽንፈት አብረን ተቀብለናል። ምክንያቱም መሬቱ ከተሸነፈ መርከቦች ነዳጅ ማግኘት አይችሉም፣ ጥይት ማግኘት አይችሉም። በአጠቃላይ ምንም አይነት ሰፕላይ አይኖርም። ስለዚህ ቀይ ባህር ግን ከተጀመረ ከ1948 ዓመተ ምህረት ጀምሮ እስከ 1973 ዓመተ ምህረት የባህር ኃይላችን የኢትዮጵያ አለኝታና ሀገራችንን የጠበቀ የጦር ክፍል ነው። አሁን ዝም ብሎ ያንን ነገር እያነሱ ባህር ኃይል በሌለበት የለበት ብዙ ነገር ሲባል እንሰማለን። ህዝቡ ደግሞ ይሄ ትውልድ ደግሞ በቀላሉ የሚታለል ነው፣ የሚያሳዝነው ነገር እና ሌላም አንድ እንዳለ ጌታ ነጋ ቀርቦ ልክ በባህር ኃይል ውስጥ ትልቅ አቺቭመንት ያለ ታዋቂ ለመምሰል የሚጥር አንድ አለ፣ ወንዶሰን አሰፋ የሚባል አለማየሁ ማሞ ሰላሳ አንድ መጽሐፍ ሰላሳ አንድ ያሳተመ ምናምን ብሎ አካብዶ ሲናገር ሰማሁት። ብዙ የአየር ጊዜ መያዝ አልፈልግም ምናምን በአንድ ወቅት ስለ ጦር መርከብ ኢትዮጵያ ላይ ስድስት ዓመት ሰባት ዓመት ቆይቻለሁ ነው የሚለው፣ ግን አያውቃትም ፋይር ኮንትሮል ሬዳር አላት ብሎ ሲቀባጠል ነበር። እባካችሁ ስለ ኢትዮጵያ አምላክ የኢትዮጵያ ባህር ኃይልን ወክለን እንናገራለን የምትሉ ሰዎች መጀመሪያ ኮንፊደንስ ሊኖራችሁ ይገባል። ጋዜጠኞችን ብትሆኑ የሚዲያ ተቋማት እንደ ማንን ነው ኢንተርቪው ማድረግ ያለብን? ከሰዎች ኢንፎርሜሽን ውሰዱ። እውነቴን ለምታችሁ ዝም ብሎ መቀባጠር አያስፈልግም። ስላዳምጣችሁ አመሰግናለሁ።